የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላምታችን ይድረሳችሁ። ህልውናችን የተሰኘው ፕሮግራም ማለትም በሳምንት ሶስት ጊዜ እሁድ፣ ማክሰኞና ሐሙስ ወደ እናንተ የችን ፕሮግራም ትልቅ እንግዳ ይዘንላችሁ ቀርበናል። የዛሬው የሚሆኑት ደግሞ አርበኛ ሰፈር መለሰ ናቸው። የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ እንደምንሰነበቱ፣ እንደምን አላችሁ? እግዚአብሔር ይመስገን ሰላም ነን። እንደምን አላችሁ? መልካም። አርበኛ ሰፈር መለሰኛ ደህና ነው። ፈቃደኛው ነው። እንዲሁም ውድ ጊዜዎትን ሰውተው ለምናነሳለዎት ጥያቄ መልስና ማብራሪያ እንዲሁም ሚዲያ መካቾቻችን ስም እጅግ ያው ሰሞነኛ አጀንዳ አለ በአማራ ክልል አገዛዙ ብልጽግና ሰሞነኛ አጀንዳ አድርጎ በተለይ ህዝብን ለማደናገር የሞከረበት አጀንዳ አለ። እሱን አጀንዳ በሰፊው የምናነሳ ይሆናል። ሌላኛው ተቀዳሚ አድርገን የምናነሳው አጀንዳ ግን ከጥቅምት አስራ ስድስት እስከ ህዳር ሀያ ሰባት ሁለት ሺ አስራ ስምንት አመተ ምህረት ድረስ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ ራስ አሞረ ውብነ ሶስተኛ ኮር ከፍተኛ ተጋድሎ እያደረገ ነው የሚገኝ አርበኛ ሰፈር መለሰ ወደዚህ ጉዳያችን እንመለስና ከጥቅምት አስራ ስድስት ሁለት ሺህ አስራ ስምንት ዓመተ ምህረት እስከ ህዳር ሰባት ሁለት ሺህ አስራ ስምንት ዓመተ ምህረት የአማራ ፋኖ ነው ብሔራዊ ሰሜን አማራ ቀጠና ብላይ ዝራ ሳሞኖ ብነ ሶስተኛ ኮር ከፍተኛ ተጋድሎ እያደረገን እንዲ በተለይ ድብ ጠለም ተከዜ ክፍለ ጦርና ጭና ክፍለ ጦር በአካባቢው የገባውን የጠላት ኃይል በመምታት ከፍተኛ ተጋድሎ አድርገዋል። ከፍተኛውንም ድል ተገኝቷል። በአካባቢው በተደረገው ላስጨራሽ አውደ ውጊያና ትንቅንቅ ማህበረሰቡም የራሱ የሆነ ከፍተኛ ጉልህ ድርሻ አለው። በትግሉ ወደ ህዝባዊ የተቀየረበትና ከፍተኛ ድልም የተገኘበት ነው። እና እንግዲህ ላለፉት ሁለት ወር በተደረገ ላስጨራሽ ትንቅንቅ የተገኙ የድል ውጤቶች እና የተገኙ የምርኮ ውጤቶች ምን ይመስላሉ የሚለውን ለአድማጭ ተመልካቾቻችን በቅድሚያ ቢያደርሱልን እና ወደ ቀጣዩ አጀንዳ ብንሸጋገር መልካም። ያው እንደተባለው የድብጠለምት ተከዜ ክፍለ ጦርና ጭና ክፍለ ጦር የመጣውም በመጣበት እግሩ መልሶ ወደነበረበት ገሚሱም ተመልሷል። ሌላውም በዛው ተበልቶ ነው የቀረ፣ ተማርኳል፣ ተመቶ ነው የቀረው። አሁንም የዛ አይነት አቅጣጫ ቢመጣ በዛ ሰልፍ እንዳለ ነው። እንዳሞራ ውብነት እንዳሞራ ውብነት ኮር ደግሞ አለ ቆንጆ እንቅስቃሴ ነው ያለ። ሁሉም በመበረታታት ላይ ነው ያለው። ያው አንዳንድ ደከም ያሉ ክፍለ ጦሮችን ቢኖሩ እነሱንም እያስተካከልን እንዲበረቱ ነው የምናደርግ ያለን። ሁሉም ነገር ያው በአማራው አሁን የፋኖ አደረጃጀት ብቻ ሳይሆን ህዝቡ ፋኖ ነው። ትልቁም ትንሹም ሁሉ የሚሰራው ስራ የሚደርስበት ግፍና በደል እያየና እየተረዳ ሁሉም ከጎናችን ተሰልፎ እየታገለው ስለሆነ እንደ አማራ በአጠቃላይ ፋኖ ነው ማለት ይቻላል። በአማራ ያለ ህዝብ አሁን ሁሉም በፋኖ የተሰማራ ነው። ያው ሆድ አደርና ባንዳዎች ቢኖሩም በብዛት አብዛኛው ህዝብ ግን የገጠሩ ህዝብ በተለይ ሁለመናውን አውቆ ነቅቶ፣ እኛ የምንሰጠው ትምህርት እውነት እየሆነለት እየተረዳው ስለመጣ ከውሸትና ከጥቅም ወጥቶ ለሀገሩ ለነጻነቱ እየታገለ ነው ያለው እና ደስ በሚል ሁኔታ ነው ያለው። አሁንም የመጣው በየአቅጣጫው እያፈረና እየተኮረኮመ ነው ያለ። ያው ያልታጣ ህዝብ እያስገደደ ሲጋራ ጫሹን፣ ቄፋ ጫጁን፣ የቀን ሰራተኛውን ሁሉ እየሰባሰበ የሁለት ሳምንት ስልጠና እያለ ቢያመጣውም ራሱ መሳሪያ እያበረከተልን እና ትጥቅ እያበረከተልን ነው የሚሄድ እንጂ ምንም ዋጋ የለውም። ከእንግዲህ በኋላ ተንሰራፍቶ እርሱ ሀገር እንደማይዝና እንደማይመራም ህዝቡ ተረድቶት፣ ሁሉ ወጎናችን ነው ቆንጆ እየሰራ ነው ያለው። እግዚአብሔር ይመስገን። ያው በሌሎቹም ወንድሞቻችን የምናየው በወሎም በሸዋም በጎጃምን በጣም ምርጥ ስራ እየተሰራ ነው ያለው ይህ ከቀን ወደ ቀን አቅም እያጣ እንጂ የሰራዊት ብዛት ምንም ዋጋ የለውም። እውነተኛነት በስነ ልቦና የሚዋጋ ሰራዊት አስሩ አንዱ እያራወጠው ነው የሚውልና ይህ ዝም ብሎ ተስፋ ያለ መቁረጥ የሚያደርገው ነው። አብዝቶ ባመጣ ቁጥር ደግሞ አብዝቶ ምርኪያ ለኛ ይቀናናል። ያው እየተማረከ ነው የሚገኘው። በዚህ መልኩ ነው እንግዲህ ያለነው። እግዚአብሔርም ከኛ ጋር ነው። ሚሞትም ሚማረክም የእሱ እንጂ የእኛ አንድን ቀን ያው ጉዳት ደርሶብን አያውቅም። ምርጥ ስራ እየተሰራ ተሸናት እየሆነ ነው ያለ በየቦታው እና አጠራቅሞ ሰብስቦ በመምጣቱ ዋጋ ያገኘ ይመስለዋል፣ ግን እያስረከበ ነው የሚሄድ። ይህንም ህዝቡ አውቆ ሁሉም አንድ ሆኖ ሁሉም ትግሉን አጠናክሮ መስራት አለበት ብዬ ነው የማስበው። ምርጥ ላይ ነው ያለ ነው። መልካም እጅግ አድርገን እናመሰግናለን። አድማጭ ተመልካቾቻችን እንግዲህ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ራሳ ሞሮ ውብነ ሶስተኛ ኮር በሚንቀሳቀስባቸው አካባቢዎች አገዛዙ ብልጽግና ኢንተርኔት በማጥፋት በዚህ አካባቢ የሚፈጸሙ ጀብዶችን በአመዛኙ ለእናንተ ለአድማሽ ተመልካቾቻችን ስናደርስ ቆይተናል። ነገር ግን በብዛት የራሳ አሞሮ ውብነ ሶስተኛ ኮር ድሎች በኢንተርኔት መቆራረጥ እና በኔትወርክ መጥፋት ምክንያት ወደ እናንተ ተደራሽ አልሆኑም። እንደሚታወቀው አርበኛ ሰፈር መለሰም እንደገለጹት የገባው የጠላት ኃይል አብዛኛው ተመቶና አብዛኛው ምርኮኛ ተደርጓል። ከዛ ባሻገር በርካታ የነፍስ ወከፍና የቡድን መሳሪያዎችም ምርኮ ተደርገዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዝራ ሳሞሮ በነ ሶስተኛ ኮር የድብ ጠለም ተከዜ ክፍለ ጦርና ጭና ክፍለ ጦር በጋራ በመንቀሳቀስ እንግዲህ የጠላትናይ ለሁለት ወር በመፋለም ታላቅ ተጋድሎ አድርገው ታላቅ ድል አስመዝግበዋል ማለት ነው። አርበኛ ሰፈር መለሰም እንግዲህ በዚህ አካባቢ ያለውን በማስተካከል የፋኖ ትግል መስመር እንዲህ በማድረግ ከፍተኛውን ድርሻ እየተወጡ ነው የሚገኙት። በዚህ እድሜያቸው ለአማራ ሕዝብ ደከመኝ ሰለቸኝ ሳይሉ አሁንም ድረስ እየተዋደቁና ዋጋ እየከፈሉ ያሉ በስስት የምናያቸው እንኳ አርበኛ ናቸው። አርበኛ ሰፈር መለሰ እድሜና ጤና ይስጥልን እንላለን። ለአማራው ሕዝብ እስካሁን ድረስ ዋጋ እየከፈሉ ነው የሚገኙት። በርካታ ስራዎችንም ሰርተዋል። የነበሩ ክፍተቶችን በመሙላት በማስታረቅ እንዲሁም ጦሩ የራሱን የሆነ መስመር ይዞ እንዲጓዝ እያደረጉት ያለው ትልቅ አስተዋጽኦ በአማራ ህዝብ ዘንድ ሁሌም የሚዘከር ነው። እየሰሩት ያለው ታሪካዊ ስራ በትውልዱም ቀጣይ የሚዘከር ይሆናል። እጅግ አድርገን እናመሰግናለን። ወደ ሰሞነኛው አጀንዳ እንመለስ። ሰሞነኛው አጀንዳ እንግዲህ ካፒቴን መቶ አለቃ ማስረሻ ሰጤ ለአገዛዙ በሚል የአፍሪካ ህብረት ኢጋድና የክልሉ ምስለኔ መንግስት አረጋ ከበደ ስምምነት አደረግን የሚል ህዝቡን የማወናበድና የማደናገር ስራ ሰርተዋል። እንደሚታወቀው አርበኛ ማስረሻ ሰጤ ለብልጽግና እጅ የሰጠው ብልጽግና የሰላም ድርድር ፈጸምኩ ከማለቱ ቀድሞ እንደሆነ በዚህ ጉዳይም የአማራ ፋኖ ህዝባዊ ድርጅት አፋድ እና ሊቀመንበሩ አርበኛ እስክንድር ነጋ መግለጫ መስጠታቸው ይታወሳል። የሰጡት መግለጫም መቶ አለቃ ካፒቴን ማስረሻ ሰጤ እና መስፍን ከፈለኝ ከአሳድ ስራ አስፈጻሚና ባልነት መነሳታቸውን ነው። ነገር ግን የክልሉ መንግስት ድርጅቱ ያሰናበታቸውን ሰዎች ድርጅቱን እንደወከሉ አድርገው ስምምነት አድርገናል በሚል ህዝብ ሲያደራግሙ ሰምተናል። እና ይህንን ሰሞነኛ አጀንዳ እንዴት ተመለከቱት በእርሶ አመለካከት? ይህንን ጉዳይ እንዴት ያዩታል? አድማች ተመልካቾቻችን በዚህ ጉዳይ ላይ ሀሳብ ቢሰጡበት መልካም። ያው እኔ እንደማውቀው ማስረሻ ሰጥ ያውቀዋለው። አይታገልምም አያታግልምም። ያው እሱ በቀልድ ነው የሚቀልድ። እንደገና ደግሞ ወደ ትግሉ ገባው ቢልም እምነት የሰጠው የለም ቀደም ሲልም ጀምሮ ከብልጽግና ጋር የተጣበቀ ነው ብለን ነው የምናቀው የነበር። ብዙዎቹም የእሱ ጓደኞች ሊኖሩ ይችላሉ ብዬ ነው የምጠረጥር። አሁንም ገና እንደሱ ያለቀቁን እንደዚህ አይነቱ እንደኛ ግልጽ አድርጎ መሄዱና ያው ከኛ አስታውቆ መሄዱ በጣም ደስ ነው የሚለን። በውስጥ ሆነው እንደዚህ የሚቀልዱ ሰዎች ሁሉም እንደዚሁ እየተጋለጡ ቢወጡ ደስ ይላል። እሱ ደግሞ በራሱም አይደለም የሄደ ተተፍቶና ተነቅቶበት አስወግደውት ነው። እንግዲህ በዛው ያሉ በሚሰራቸው ስራዎች ለገንዘብና ለጥቅም የቆመ መሆኑን አይተው ሁኔታው ተነቅቶባቸው ተነቅቶበት የተባረረ እንጂ በራሱ አስቦ የሄደ አይደለም እና አንድ ግለሰብ ራሱ ትግሉን መቋቋም ወይም ደግሞ ትግል መራራ ነው፣ ያን መራራ ትግል መቋቋም አቅቶትና በገንዘብ ተደልሎ በትንሽ ጥቅም አገሩን ክዶ ቢሄድም የሄደው አንድ ግለሰብ ነው። ያን ግለሰብ ግን እንደ ብዙ አድርገህ ይህን ያህል ፕሮፖጋንዳ እና መንፋቱና ይህን ሁሉ ፕሮፓጋንዳ ውሸት የውሸት ናዳ መናዱ ግን መንግስትን ያስንቃል ብዬ አስባለሁ። አንደኛ ነገ እሱ የሚባለው ነገር ሁሉ እውነት አይደለም፣ ይቆማል። አሁን ወሬው ራሱ ሁለተኛ ውሸት ከውሸትነቱ ስለማይዘል ነገር የሚጨበጥ ነገር የለውም። ይህን እያወቀ ግን ለአንድ ቀን ለሁለት ቀን ሰዎችን ለማደናበርና ህዝብን ግራ ለማጋባት የሚሰራው ስራ መንግስት ነኝ ባዩ አቅም እንደሌለው በውሸት ጥቅም ያገኘ የሚመስለው ውሸት በውሸት የሚመራ መሆኑን ከውሸት ጋር የተያያዘ መሆኑን ራሱ ያዋርደዋል እና ግልጽ ያደርግበታል ብዬ ነው የማስበው። ለእኛ ምንም ትልቅ ጥቅም ነው እንጂ እንደዚህ አይነት መወገዱ ምንም የሚጎዳን ነገር የለውም። ውሸቱም ደግሞ የመንግስትን ውሸትን የመንግስትን ፕሮፓጋንዳን እየተናቀና እንዲያውም የበለጠ እየተጠላበት የሚሄድ ነው ብዬ ነው የማስበው። አንድ ግለሰብ ገባ ሁሉንም እንደሚያስማማ ለሌላው ቃል እንደገባ ምናምን ሆኖ መነገሩ ነገ የማይገኝ ነገር ይሄ ነው። ትግል ማለት ደግሞ በመደራደር እና በመግባባት የሚሆን ትግል አይደለም። ምክንያቱም አማራ ልማት የጠማው ሰላም የፈለገ ለሰላም የተዘጋጀ ለልማት የተዘጋጀ አማራ ነው። መከራ የበዛበት ጦርነት የበዛበት በጦርነት ሁሌም በተለያየ አማራን ለማጥፋት በቀኝም በግራም በደቡብም በምስራቅም መጥቶ ከአማራው ላይ መከራው ስለበዛ በጣም ረዥም ጊዜ በመከራ የቆየ አማራ ልማት ጠልቶ አይደለም፣ ሰላም ጠልቶ አይደለም። ግን ሰላም የሚያደርግለት ወይም ደግሞ የሰላም ነፃነት አጥቶ ነው። የወጣም ራሱ ሁሉም አማራ ሁሉም ወደ አመፅ የገባም ተገዶ እና በየበሩ በየቤቱ ተንኳክቶበት እንጂ ራሱ ባመጣው ችግር አይደለም። እና እግዚአብሔርም ከሱ ጋር ስለሆነ ከአማራው ጋር ስለሆነ በሃይማኖቱ፣ በነፃነቱ በሁሉም ስለመጣበት ያን ነፃነቱን ደግሞ ለማግኘት ሁሉም ሆ ብሎ ተነስቷል። ፋኖው ብቻ ታጥቆ የተነሳው ሳይሆን ሴቱም ወንዱም ሁሉም አማራ ነቅቶ አሁን ሁሉም አክ ብሎ የጠላው ሃይማኖት የሌለው መንግስት መሆኑን ስላወቀና እና ስለተረዳ በጎናችን ሆኖ ነው የሚታገለው። እንደነዚህ አይነት ውሸታሞች ግን በሚያመጡት ወሬና ፕሮፓጋንዳ ነገ እውነት ሆኖ ለማይገኘው ነገር ማንም በዚህ በሚንበረከት የለም። ህዝባችን ደግሞ የኢትዮጵያ እንደ አማራ ህዝብ ሁሉንም ያውቃል። የመንግስቱንም ውሸት አውቋል፣ ተረድቷል። እንደ ኢትዮጵያ ግን እንዲህ አይነቱን ውሸት እውነት አስመስሎ በማውራት እውነት እየመሰለው እንዳይደናገር አደራ ነው ምለው። እኛ ሰላም እንፈልጋለን፣ ልማት እንፈልጋለን። ነገር ግን ልማታችን አራት ኪሎን ስንቆጣጠር ነው። ምክንያቱም ደርቅ የማይመለስ ሃይማኖት የሌለው በመስቀል ወይም በመስጊድ በቁራን በሁሉ ቢባል ሃይማኖት የሌለው በአጠቃላይ መንግስት ነው የገጠመንና ይህን በአፈሙዝ ካልሆነ በመደራደር ምንም እግዚአብሔር ፈራ እግዚአብሔር የሌለው ስለሆነ እኛ ሁላችን ስለምናቅ ከአፈሙዛችን ውጭ በመደራደር የማይሆን ሰላም የማይፈልግ በዚህ ሰላም ሲመጣ በዛኛው ትንኮሳ ፈጥሮ ጦርነት እንዲነሳ የሚፈልግ ስለሆነ በመጀመሪያም በራሳችን መቶ የነበረውን ልዩ ኃይል አራግፎ እንደገና ደግሞ ፋኖንም እጅህን ስጥ ብሎ ሁሉንም ሴት አድርጎ ለመምራት ሙከራ አድርጎብን እንጂ እኛ ጦርነት ፈልገን ወለጋ ህዝባችን አለቀ፣ አዲስ አበባ ህዝባችን አለቀ ብለን እንኳን የተነሳ አማራ አልነበረም። ያን ነገር ባለበት ሆኖ ለማብረድ ነበር የሞከረው እና በየቦታው አማራው እልቂት በየቤቱም ስለመጣበት መሮት የወጣ ስለሆነ ይህን መረሬት ደግሞ በአፈሙዛችን ነፃነት ማግኘት ካልሆነ ከዚህ ሰዶማዊ ወይም ስድስት ስልሳ ስድስት ጋር ተደራድረን ተማምነን እንቀጥላለን ብለን ስለማናስብ፣ ትግል እስከ ቀራኔ የሆነው ማንኛውም የአማራ ህዝብ ይህን አውቆ በድርድር እንደማይፈታ ሰላም እንደሌለው ሰላም ብንፈልግም ሰላም እንደማይፈጠን ይህን አውቆ በቆራጥነት ሁሉም አንድነት ሆኖ ትግሉን አጣጥፎ አራት ችሎ መግባት አለበት ብዬ ነው የማስረዳው ለህዝቡ። ይህንም ህዝቡ ተረድቶት፣ ይመስለኛል በቆራጥነት የሚታገለው የሚማርከው በየቀኑም ወጣቱ መጎናችን ሆኖ የሚታገል ደሙን ያፈስም ተረድቶና አውቆ እንጂ ዝም ብሎ አይደለም። ለገንዘብ አይደለም እኛ የምንታገለው እርቦነ ጠምቶና አይደለም። ለነጻነታችን ብቻ ስለምንታገል፣ ለህልውናችን፣ ለማተባችን፣ ለሃይማኖታችን ስለምንታገል፣ ለቅርሳችን፣ ለታሪካችን ነው የምንታገለውና ይህን ታሪክ ማስመለስ የምንችል የዚህን ፕሮፓጋንዳ የውሸቱ ናዳ ወደ ጎን ትተን የእውነተኛውን ትግልና ትግላችን ተቃራኒ ሆነው ብለን ማሰብ አለብን ብዬ አስተላልፋለሁ። እንደነኛ አይነት ውሸታሞች እንደነኛ አይነት ካሀዲዎችን ደግሞ ቀድመን ነቅተን ከእኛ ጎን ማስወገድ አለብን ብዬ አደራላለሁ። ይህን ይመስላል። መልካም እንግዲህ፣ አገዛዙ ብልጽግና የሰራው ፕሮፓጋንዳ በተለይ የአፍሪካ ህብረትና የጋድንም የተዋረዱበትን ሁኔታ ተመልክተናል። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል በአራቱም በአምስት በአምስት ኮሮች በአጠቃላይ በሀያ ኮሮች እና በበርካታ ክፍለ ጦሮች እየተደራጀ እጅግ በጣም ከፍተኛ የሆነ ሰራዊት እንዳለው የሚነገርለት ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ በነ አርበኛ ሲወልድ የሚመራው በአምስት ኮር የተመሰረተ እና በርካታ ሰራዊት የያዘ ነው። በነ አርበኛ ዋርከው መሪ ወዳጁ የሚመራው የአማራ ፋኖ ምስራቅ አማራ ቀጠና መኔልክ እዝ በአምስት ኮር የተደራጀ እጅግ በጣም ግዙፍ ሰራዊት ያለው ነው። እንዲሁም በነ ደሳሌ ሲያስብ ሸዋ የሚመራው የደቡብ አማራ ቀጠና ሳምነው እዝ በሁለት ኮርና በበርካታ ክፍለ ጦሮች የተዋቀረ አሁንም ቀጣይ ሌሎች ኮሮች የሚመሰረቱ እንዳሉ ሆኖ እጅግ ግዙፍ ሰራዊት ነው ያለ። በምዕራብ አማራ ቅጥና ቴዎድሮስም በነ አርበኛ ዘመነ ካሴ የሚመራው በአምስት ኮርና በበርካታ ክፍለ ጦሮች የተደራጀ ግዙፍ ሀይል ያለው ነው። እንዲሁም የአፋድ በሸዋ ጠቅላይ ግዛትስ በአርበኛ መከተው ማሙ የሚመራው በኮርና በክፍለ ጦር የተደራጀ ግዙፍ ሰራዊት፣ የወሎም እንግዲህ በነ አርበኛ ኮሮኔል ሰንታውን ማህብ የሚመራ አለ። ከዛ ባሻገር በጎንደርም በና አርበኛ ደረጃ የሚመራ የአፋር ጎንደር ጠቅላይ ግዛትስ በርካታ ሰራዊት እንዲሁም ትጥቅ ያለው ነው ፋኖ ይህ ሁሉ ሰራዊት መሬት ላይ እያለ እየታገለ አገዛዙ ብልጽግና ጥምር ጦርም እያንኮታኮተ ባለበት ሁኔታ አንድ ግለሰብ እጅ ሲሰጥ እጅ ሰጠ ተብሎ ይህን ያህል ፕሮፓጋንዳ መሰራቱ መንግስት ምን ያክል ህዝብን እየዋሸ እንደሆነና ነገር በህዝብ ፊት ቆሞ የማይሄድ መንግስት መሆኑን ከዚህ በፊትም ህዝብን በውሸት ሲያደናግርና ልጆቹን ሲቀጥፍ የነበረ መንግስት መሆኑን በግልጽ ያየንበት ድርድር ነው። አርበኛ ሰፈር መለሰ በጣም የሚያሳዝን ነው። በአማራው ህዝብ ደም የሚነግድ መንግስትና በአማራው ህዝብ ደም የሚነግድ ወንበዴዎች እንግዲህ እጃቸውን ስለሰጡ የአማራ ህዝብ ትግል አይቀለበስም። ህልውና የህልውናው ተጋርሎ ተጠናክሮ ይቀጥላል። እንግዲህ ጽናትን ከእናንተ የማይማሩ እጅግ በጣም የሚያሳዝኑ በርካታ ወጣቶች አሉ። በገንዘብ በሆዳቸው ተደልለው የአማራን ህዝብ እያሰቃዩና የአማራ ህዝብ እንዲሰቃይ ደግሞ አሁንም መንገድ እያመቻቹ ያሉ ናቸው እና ከነ አርበኛ ሰፈር መለሰ፣ ከነ አርበኛ ደስታው ደመላሽ፣ ከነ አርበኛ መሳፍን ተስፉ፣ ከነ አርበኛ ሸቴ እና ከነ አርበኛ ገብሩና መሰል እንቁ አባት አርበኞች በወሎም በሸዋም ከነ አርበኛ ኮረኔል ፈንታው ሟቤ፣ ከነ አርበኛ ኮረኔል ሞገዝ ዘገየ የማይማር ትውልድ ነው ያለው። ይሄ ትውልድ ደግሞ ባንዳ ነው። ባንዳነት ደግሞ በየትኛውም ትግል በየትኛውም አብዮት ያለ ነው። ይሄ አብዮት ደግሞ በጀግኖች በጽኑ አርበኞች ድል የሚሆን አብዮት ነው እና ወደ ሌላኛው ጉዳያችን እንለፍ። ሌላኛው ጉዳያችን የሚሆነው አገዛዙ ብልጽግና እንግዲህ በቀይ ባህር በኩል እንግዲህ ሌላ ህዝቡን ስነ ልቦና እና የህዝቡን በሌላ ሐሰተኛ ትርክት የማቀበልና የመስጠት ስራዎችን እየሰራ ነው የሚገኝ። እንደሚታወቀው አማራ ብሔራዊ ጥቅም ሲባል ዋጋ ይከፍላል። የዚያድ ባሬ መንግስት ከሶማሌ የተነሷ ሲደርስ ሶማሌ ያስገባው የአማራው ገበሬ እንደሆነ ይታወቃል። ብዙ ዋጋ ከፍሎ መንግስቱ ኃይለማርያምን ከስልጣን ታድጓል። ያም እንግዲህ ለመንግስቱ ኃይለማርያም ጥሩ ነገር እንደሆነ ይነገራል። በአስራ ዘጠኝ ዘጠና አንድ ዘጠና ሁለት ዘጠናና እንግዲህ የኢትዮ ኤርትራ ጦርነትም የአማራው ገበሬ ነው ግዛቱን ያስመለሰ የኤርትራ ጦርንም ወደ መጣበት የመለሰ። በዚህ ሁሉ ውጣ ውረድ እንግዲህ አማራ በብሔራዊ ጥቅም አይደራደርም በሚል መንፈስ አብይ አህመድ አሊ በፋኖ የተከፈተበትን ጥቃትና መሸነፍ ጫፍ መድረሱን ሲያቅ ቀይ ባህር የሚል ብሔራዊ አጀንዳ መዝዞ የአማራውን ሕዝብ ለመሸወድ እና ያለውን የትግል መንፈስ ለመቀየር በርካታ ስራዎችን እየሰራ ነው። በእናንተ አካባቢ እንግዲህ አርሶ አደሩ መሳሪያ ትነጠቃለህ ካለዚያ ደግሞ ማዳበሪያ አትሰጥም ይሄ የሚሆነው ደግሞ ቀይ ባህር አልዘምትም ካልክ ነው የሚል ነገሮች እንግዲህ በተለይ በአማራው ክፍል በሁሉም አካባቢዎች እየተስተጋቡ ነው የሚገኙትና ይህንን ጉዳይ እናንተ እንዴት እየተመለከታችሁት ነው? በተለይ እርሰው በሚንቀሳቀሱበት ቀጠና ይህም ተደጋጋሚ ሲሞከር ነበርና በቀይ ባህር በኩል አገዛዙ ብልጽግና ያነሳው አጀንዳን እርሰው እንዴት ይመለከቱታል? ለማህበረሰቡስ ለህዝቡስ የሚያስተላልፉት መልእክት ካለ በዚያው አጋጣሚ መልካም። አይ ያው ቀይ ባህር እንደተባለው የአማራውን ስነ ልቦና ለማስቀየስ ሙከራ ነው። አማራ ደግሞ አሁን ነቅጧል። ቀይ ባህር ያለውም ቀይ ባህር የኤርትራን ቀይ ባህር አይደለም። እንደኛ ቀድመን ያወቅነው ቀይ ባህር ብሎ የሰበከው ስብከት አማራን ወደ ጎን ያስፈልፋለሁ ምክንያት ፈጥር የማለት ምክንያት እንጂ ቀይ ባህር የሚለው አማራን ነው። አማራን ለመጨፍጨፍ አቅም አጥቷል። አማራን በአጠቃላይ ገጽ ምድር ለማጥፋት አቅም አጥቷል። ሁሉ አማራ ተነስቶ የመጣልና የማሸነፍ አመፁ ሲበዛበት ለማስቀየስ ያለው ሙከራ ነው። ያነ ቀይ ባህር ብሎ ስብስብ የሚሰበስበውም አምቶ አማራ ላይ ነው፣ ያዋጋው ያለ አማራን ነው ቀይ ባህር በሱ ውስጥ አማራን ነው። ቀይ ባህር ያላት ወደ ብሎም ያስቀመጣት አማራን እንደሆነ መታወቅ አለበት። አማራን ለማጥፋት ነው እንጂ ቀይ ባህርን ላ ሞክር ብዙት እንኳን ሂዱ አይሞክርም፣ ውሸት ነው። አማራን ለማጥፋት ያሰበው አልስታክታለት ሲል በቀይ ባህር ጥሪ አድርጎ መልሶ አማራን ለማጥፋት እየሞከረ ነው። አሁንም የዛ ሙከራ ነው ያለው። ለምሳሌ ስሜን እዝ ብሎ ወደ ኤርትራ ቀይ ባህር ብሎ ይዟቸው መጣ። ተከዜ ሲደርስ አዙሮ ወደ ኛ ነው ያመጣቸው። አንድ እዝ ነው። አንዲት ክፍለ ጦር፣ ግብጠለምት ክፍለ ጦር የስሜን እዝ ብቻዋን ነው አራውጣ የመለሰችው። አሁንም እስካሁንም እየተዋጋች ነው ያለች። እንግዲህ አንድ ክፍለ ጦር አንዱን እዝ የሚመልስበት የሚመለስበት አንድ ክፍለ ጦር ማጥቃት የማይችል አንድ እዝ አቅም ሲያጣ ሁሉንም ነገር ያው ምክንያት እያደረገ ቀይ ባህር ይበል እንጂ ቀይ ባህርን እናውሰድ ቢሉትም አይወስድም። ውሸቱን ነው። ቀይ ባህር ደግሞ የኛ ቀይ ባህራችን አዲስ አበባ አራት ኪሎ ነው። አሁን ቀይ ባህር አይደለም። እኛ ችግራችን ከአዲስ አበባ እየመጣ አማራ ላይ የሚሰራው ግፍና በደል በአዲስ አበባ ነው የመጣብን እንጂ በዛ ድሮን አልመጣም። መድፍ በዛ መቶኛን እየጨፈጨፈን አይደለም የእኛ ቀይ ባህር በአጠቃላይ የአማራው ቀይ ባህር አራት ኪሎ እንደሆነ መታወቅ ነው ያለበት። ትግል እስከ ቀራን የሆነው የማታለያ ዘዴ ነው የሚለፈልፈው እንጂ ኤርትራን እንኳን አሁን ራሷን ችላ፣ በፊትም አሳልፈው የሰጡም አሁን ያሉት ናቸው። መልሰው አሁን ቀይ ባህር የሚሉት ሰዎች ናቸው ፈርመው የሰጡ ፈርመው ያስረከቡ። አሁን አምሳ አራተኛ ሀገር ሆና ራሷን ችላ አለም ታወቃት በኋላ በመግባባት ሁሉንም ነገር መጠቀም እንችላለን። በጦርነት ግን አንደኛ ያለ አማራ የትኛውም ጦርነት እንደማይሆንለት ያውቃል። አማራን ህጎኑ ለማድረግ የሚሰራው ፕሮፓጋንዳ እንጂ ቀይ ባህርን ለማምጣት እንዳልሆነ ህዝብ አውቆ ያገኘውን አቅም ደግሞ አሟጦ ቀይ ባህሩ የሱ አማራ ነው። አማራን ለማድከም ያመጣው ዘዴ ስለሆነ እንኳን የአማራ ክልል ኢትዮጵያውን ይህን አውቆ ቀይ ባህር አዲስ አበባ ነው፣ ቀይ ባህራችን ማለት አለበት። መጀመሪያ የእኛን ነጻነት፣ መጀመሪያ የኛን ህልውና፣ መጀመሪያ አገራችንን ማዳን። በተወለድነበት በኖርነበት ሀገር ነው መኖሪያ ያሳጣንና አገራችን እኛ ነጻነት አግኝተን የህዝባችን ነጻነት ያሳጣው አዲስ አበባን መቆጣጠር ነው ያለብንና አዲስ አበባን ግን ህዝባችን ነጻነት ማጎናጸፍ መቻል አለብን ብዬ ነው ማስተላልፈው። ይሄ የውሸት ፕሮፖጋንዳ ነው። ቀይ ባህርን ይቅርና በአስር ወጣት በፋን ወጣት አንድ ሺህ ሲሮጥና ሲማረክ እየዋለ ሂዶ እሱ አሁን ቀይ ባህርን አስመልሳለሁ ብሎ መዋሸቱም አብረውት የሚዋሱ ሁሉ አማራዎች በጣም ነው የሚያሳዝኑኝ። ይሄ ደግሞ እንደማይሳካ ነው የማይሆንለትም ደግሞ መዋሸቱ በጣም ነው የሚገርመኝ። አይሞክርም፣ ሙከራ እንኳን አያደርግም። ከአማራ ዘሎ አይሄድም። ቀይ ባህሩ የሱ ቀይ ባህር ያለውም ያሰበውም አማራን እንደሆነ በደንብ አረጋግጠን መናገር ማወቅ ነው ያለብን። ሁሉም ይህን ነቅቶ ራሱን ማዳን አለበት ብዬ አስባለሁ። ይህን ይመስላል። መልካም፣ እጅግ አድርገው በሚገርሙ ሁኔታ ነው የገለጹትኝ። የአማራው ቀይ ባህር አሁን ነፃነቱን የሚያውጅበት በሰላም ወጥቶ ገብቶ የሚኖርበት አዲስ አበባን ሲቆጣጠር ብቻ ነው እና ይሄ ደግሞ እንግዲህ ሁሉም ኢትዮጵያውያን በጉጉት የሚጠብቁት ነው። ለአማራው ሕዝብ አጠቃላይ ለተገፉት ኢትዮጵያውያንም ዋጋ እየተከፈለ ነው የሚገኝ። አገዛዙ ብልጽግና በተለያዩ ፕሮፓጋንዳዎችና አሰተኛ ትረክቶች እንግዲህ በርካታ ወሬዎችን ነስቷል፣ አውርቷል፣ ደክሟል። ነገር ግን እውነት ያሸንፋልና የፋኖ ትግል አደረጃጀቱን ካምና ዘንድሮ በተሻለ መልኩ እያዘመነ በርካታ ሰራዊት እያፈራ ወታደራዊ ፍጥቁንም በማዘመን እንግዲህ ከአገዛዙ ብልጽግና ጥምር ጦር ሰራዊት እኩል መሰለፍ እና ይህንን ጥምር ጦርም ተጋፍጦ ማሸነፍ የሚችል ኃይል መሆኑን በአደባባይ እያስመሰከረ ኃይል ነው እና አርበኛ ሰፈር መለሰ በአሁናዊ የፋኖ ቁመና የሚያስተላልፉት መልእክት ካለ በዚ አጋጣሚ እድሉን ልስጠዎት። መልካም ያው የፋኖ ቁመና እንዳልኩት ነው። ህዝቡ በአጠቃላይ ፋኖ ሁኗል። እንደገና ደግሞ በአንዳንድ እንደዚህ አሁን እንደከዱት አይነት ከሃዲዎች ውስጥ ለውስጥ እየገቡ እኛ በኛ የማለያየት የማጣላት ስራ ሲሰሩ ነበር። አሁን ሁሉም ነቅቶ አንድ ሁኗል። ፋኖ አሁን የምስራቁም፣ የምዕራቡም፣ የደቡቡም የሰሜኑም አንድ አይነት አቋም እያያዘ ነው ያለ። ስሙ ቢለያይም ውስጡ አንድ ሁኖ ተስማምቶ በይቅርታ አንድ ሁኖ እየተሰለፈ ነው። ከነበረው የመሳሪያ ማሻሻልን እያመጣ እያሳቀፈን ሁሉ ሁሉ አሁን በድሽቃ በአንድ ሻለቃ ወይም ደግሞ በሁለት ሻለቃ የነበረው ድሽቃ አሁን በየሻለቃው እየሆነ ነው። ብሬንም ስናይፈርን ሁሉም ነብስ ወከፍ እያያዘው ነው ያለና በመጣው የመመለስ አቅም አቅሙን እያዳበረ ነው ያለው። እንግዲህ እንዳልኩት ቅድም አንድ እዝ ለአንድ ክፍለ ጦር ነው ታዞ ያለው። ያን እዝ ደግሞ ያ ክፍለ ጦር ሲያራውጠው ነው የሚውል፣ ሲማርከው ነው የሚውል። ይህ የወደቀና የበሰበሰ ውሸት ብቻ ተሸክሞ የሚዞር መንግስት ዛሬ የተናገረውን ነገ የማይደግም ስለሆነ ሁሉም ይህን አውቀው ያው የዛሬው የነ ማስረሻው ውሸት ራሱ አንድ ደካማ ጎኑን የሚያሳየን ነው ለኛ። እና ይህን እያወቀ ሁሉም ነቅቶ አንድ ነው ያለ ከነበረው እያሻሻለ ነው በየጊዜው ሚሄድ እንጂ ያው ወደ ኋላ የሚል የለም። በቆንጆ ቁመና ነው ያለ ብዬ አስባለሁ እንደኔ። መልካም እንግዲህ የአርበኛ ማስረሻ ሰጤ እጅ መስጠት ፋኖ ሁለት ድል አግኝቷል ብዬ ነው የማስበው አንደኛው ትግሉን ሲከፋፍል የነበረ አጀንዳ ተሰጥቶት የነበረ በመሆኑ እጅ መስጠቱ እንደ ትልቅ ድል ይቆጠራል። ሁለተኛው ደግሞ አገዛዙ ብልጽግና አሳድ ወይም ፋኖ ያባረረውን አመራር የፋኖ ኃይሎች እጅ ሰጡ ብሎ እንደ መደራደሪያ መጠቀሙ በህዝቡ ዘንድ የብልጽግናው መንግሥት ውሸታም መሆኑን ያስመሰከረና የፋኖ ትግል ትክክለኛ፣ እንዲሁም የብልጽግናው አገዛዝ በውሸት በፕሮፓጋንዳ የተጠመደ መሆኑን ያሳየ ሁለት ድሎችን አግኝተናል ብዬ ነው የማስበው። ፋኖ ሁለት ድሎችን እንዳገኘ በዚሁ አጋጣሚ አድማጭ ተመልካቾቻችን እንዲያውቁ ነው። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ የዛሬው ህልውናችን ፕሮግራም ከአርበኛ ሰፈር መለሰ ጋር የነበረን ወቅታዊ ቆይታ ይህን ይመስል ነበር። ከኛ ጋር ስለ ቆያችሁ ስለ ተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጠልኝ። አርበኛ ሰፈር መለሰ ውድ ጊዜ ህይወትን ሰውተው ከኛ ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። መልካም የትግል ዘመን ጤና ይስጥልኝ።